ብዬ ነው እየደወልኩት ደውዬ ምን ያክል አላውቅም። ትምህርቱ ሁሉ ሁለት ዓመት ሆኖ መከታተል ይገርማል። ተማሪያም በምን ቀን ተወለደ ልጅሽ? ምናልባት ስሙን ባጠቅሽም በምን ቀን ተወለደ? አይ አይ ይጠብልሚኤልሳቤጥ በጣም አመሰግናለሁ። ኤልሳቤጥ ፈያ እግዚአብሔር አክብርልኝ። በወጣ በወጣት አካባቢ ያለው አቤት፣ መቼም በተአምር የተወለዱ ልጆች ስማቸው አሪፍ ነው እና ጥሩ ስም አውጭለት። ምንም እንዳትናገሪ በዚህ በአደባባይ ስሙ እንዳትናገሪ እንዳትናገሪ። በጣም አመሰግናለሁ እና፣ ሌላ ምጨምሪ አለ ደግሞ፣ ሌላ እንትን የምናወራው ነገር አለ። የዛር መንፈሶች አሉ እና በጣም ያስቸግራሉ፣ ከስራ ያውጣሉ። ምን ይላሉ? በቃ በጣም ነው የሚያስቸግሩ። አሃ እሱ ነው ታዲያ። መጡ ላይም በቃ እምቢ ብሎ የነበረው? አልሰጠም ብሎ ል ዘግቶ ነበር ማለት ነው። አዎ ያት ዛርም አለ ያው እነሱ ከይተ ጋር አንድ ላይ ነበርን ያለ ነው አይ ሄሎ አቤት እንዴት ነሽ ደህና ነሽ ወይ ሽኮ ስትነግረን በምጥ መውለድ እፈልጋለሁ ብዬ ተሳልኩኝ እመቤት የገላገለችኝ የምትለው፣ አንዳንድ ዶክተሮች በምጥ ካልሆነ ቀኑ ስላለፈ አይሆንም ብለው የተናገሩትን ነገር በተግባር የሚፈጽም ይህን እንዳሉን ብናረግ ኖሮ ያሉትን ብንሰማ ኖሮ ጥሩ ነበረ ብለው ጉዳት የደረሰባቸውም ሰዎች እንዳሉ ሁሉ ግን ለእመቤታችንም ሆነ ለቅዱሳን ለመላይትም የተነገረ ጉዳይ ከሆነ ግን በነሱ እጅ ነው የሚሆነው። እና በቦታው ላይ ነበርሽ፣ እስቲ ምንድነው እስቲ የታዘብሽው? የቆየ ነገር ነው። አይ አዎ፣ እህቴም አብረን ነበረን። እንትን ስለ ራሷ ልጨርሳ መጀመሪያ እና የቤተሰብ የዛር መንፈስ ካለ አምልኮም ከነበረ ቡናም ሚፈላለት ከነበረ የልጁ መወለድ አይፈልግም ማለት ነው። አልሰጥም ብሎ የተከራከረ የተደራደረ ነው። አንድና ታስታውሳለሁ የዛሬ ስንት ዓመት የገጠማቸው ነገር የሆነ ጉባኤ ላይ ተገናኝተን የቤት ጉባኤ ነው ልጆቼን በምወልድበት ሰዓት አሉ አውቆ ይይዝብኛል ምጡን ያጸናብኛል እ ወደ ሆስፒታልም እንዳንሄድ ዶክተሮችም እንዳ አሉ ታም ከዛ ዶሮይ ቡና ይፈላላት የቤተሰባቸው ከራማ ካለ ይገበርለት ተብሎ ልክ እንደዛ ሲሆን ሹልክ ብሎ ይወጣሉ ልጆቹ። ሁሉም ሶስቱም ልጆቼ እንደዛ ነው ይወጡታሉ። ቤት ቁጭ ብዬ ስጠብቅ ምጥ ይመጣል። ይስጠብቅ ቆይቼ አይመጣም። ልክ የማይሆን ቦታ አጉል ቦታ ሲሄድ ይወለዳሉና ግብሩን ፈልጎ ዛሩ አንዳንድ ጊዜ ምጡን የሚያዝ አይወለድ ማኅጸንን የመቆለፍ ነገር አለ። እንዴት ግን በዚህ ልክ መብት ያገኛል? ልጅ የሚሰጥ እግዚአብሔር ነው። እንዴት ነው ብሎ ጠይቀው። የነበረ ዋናው እምነት ነው። ማህጸንን ወላድ በድባብ ትሄድ ብሎ የሚያለምልም እግዚአብሔር ቢሆንም ግን አስረክበነዋል ለአጋንንት። አጋንንት በቁጥጥር ውስጥ ካደረገው ሾተል ዛር ሆኖ ማጸኑን ከተቆጣጠረው በሞኖፖል ከያዘው ስልጣን ማይኖር ምን የማይኖርበት ምንም ነገር የለም። ስለዚህ ብትችሉ በቤተሰብ ውስጥ ያለውን የዛር መንፈስ ሁላችሁም ብትተሩ ያለውን ችግር ታስወግድ ያላችሁ። ተነጋገርን ከሴትዮዋ ጋር ተለያየንና እናንተ ቤት ይካደምብለ ነበር ወይ ይመለክ ነበር ወይ የዛር መንፈሱ ምን ምን ይገበርለት ነበር የሚለውን በዛው እንድትነግሪ ፈልጌ ነው። አው የዛር መንፈሱ የእባብ ነው። ያው እነሱ ሲያወሩ ሰማያለሁ። እባብ ለእባብ ይገበራሉ ይላሉ። እሺ። ማዘር ሲጠይቅ የባቡ ይገበራሉ ይላል። እንዳይገሉ የባቡ እንላሉ ግን ማዘር ትገላለች የባቡን እንድንገታየት ታገኘ ይባላል። በእናንተ ግን የናት ያንቺ እናት ግን ይገላሉ? አዎ እናቴ ትገላለች። ለምን? ባቡን ካገኘ ስለማያመልኩት ነው የሚገሉት። አሁን አያቴ የአዲስ አበባ ነው የምኖረው፣ እናቴ ገጠር ስለምትኖር አያቴ ቶ ነው ግብሩ እንትምሉ እና በዛን ሰዓት እናቴ ካገኘች ትገላለች። የባቦ ስለዚህ አያመልኩትን አይገብሩለትም። እናት ስለማይከተሉ ነው የሚገሉት ማለት ነው። ግን ይመጣል፣ ይመጣል። አዎ ይመጣል። ማንን ፈልጎ ነው የሚመጣው? ብዙ ጊዜ አንዳንድ ጊዜ የሚገሉት ከሆነ እባቡን ሰይጣን፣ መቼም ግን ሰይጣኑ በእባብ ላይ አድሮ የሚያከብሩት ከሆነ ቡና የሚያፈሉለት ከሆነ እንደገና የሚንከባከቡት ከሆነ ቼክ ለማድረግ ነው የሚመጣው። አሁንም አሁንም አሁንም እናትች ግን፣ እየገደሉ መንፈሱን የሚያርቁ ከሆነ ማምለክ እንደማይፈልጉ ያውቃል መንፈሱ። እሳቸውም ደግሞ ይሄን ነገር መቀበል እንደማይፈልጉ እያሳወቁ ነው ያሉት። ህመም ይደርስባቸዋል። ከገደል በኋላ ስቃይ ይደርስባቸዋል። ኪሳራ ይደርስባቸዋል። እስቲ ይሄን ነገር ማ ከልጅነታችን ጀምሮ ኪሳራ ነው። ብንሰራም ብንለፋም ያው ምንም ነገር ጠብ ነገር አናገኝም። እሱን ግብሩን ለያቴ ነው ግብሩ የምገብረው። መስቀል ሰዓት ይመጣና ያው መስቀልኛ ጋር ደቡብ ውስጥ በጣም ይከበራል። ዳመራ በዓል ምናምን እንደባዳ መርኮ ነው እና ሳይሆን ለየት ያለ ነው አከባበሩት አሁን ትምህርት ላይ ስንሰማ በባዳ መልኩ አንተን ዳመራው የሚከበረው በኩል ይመጣና ያው ለነሱ ይገበራል፣ ለባባዎቹ ይላል ግብር ሰጥቶ ምን ብሎ ተመልሶ ይጣል። መምህር ግን አንተን ትከበር ማለት ነው። ድንጋይ አለ፣ ትልቅ ድንጋይ። እሺ፣ እሱ ላይ ወጥቶ የሆነ የምናገረው ነገር አለ እናተ አሁን እራሱ ከቆረበ በኋላም እሱ ነገር አድርጓል ማለት ነው። ይገርም ነው። ድንጋይ ላይ ወጣ፣ የሆነ ነገር ይናገራል። እሱ አይሰማውም ግን ተላላቾ እንደ አባታችሁ እንደ እኔም አላውቀውም ማለት እሱ አሁን ማንዘ የሚባል ነገር አለ፣ ምናምን ብዙ ሰዎችን ጨርሽ ያለው ጀግና ነኝ ምናምን ብሎ ያወራ ዛሩ፣ በፊት ደብተራ ነበር፣ የደብተራ መንፈስ ነበር ማለት ነው። ዛሬ ላይ ዛር ሆኖ የሚመለከው በፊት ላይ በተዋርሶ የገባ ነው እንጂ ድንጋይ ላይ ቆሞ የሚደግመው እና የሚዋረሰው የድግምት ስራስር ስራ ቅጠላቅጠል መንፈስ ነው። በአምልኮ ደረጃ ቡና የሚፈላለት፣ የሚካደምለት መንፈስ በዚህ ፕሮሰስ ውስጥ አይሄድም። ግን ሁለቱም ካሉ ሰውየው አባታችሁ፣ ለአያታችሁ ለሁለቱም ይገብራሉ። ግን እንደ ጥያቄ የማደርገው ምንድን ነው አያታችሁ እየመጡ ለእባቡ የሚገብሩ ከሆነና እናታችሁ ደግሞ ይሄን ነገር የሚያጠፉ ከሆነ በእናታችሁና በአያታችሁ መካከል ጸብ ነበረ። ለምን ትገያለሽ? የሚል ጸብ ነበረ። ወገደለ አባ አሁን እናትን አይወድም። ለምንድን ነው የማይወዷቸው? እባቡ የሚመጣው በ እባቡ የሚመጣው ታውቃለህ፣ ዘመድ ዘመድ የሚሞት ሰዓት የኛ ጋር አሁን ሁለት እንትን አለ አይደል? ምን እሱ ላይ ይወጣል። ልክ ዘመድ ሲሞት ይወጣና ይወጣል። ማታ ማታ፣ ማለት አሁን በቃ እሱን ካየች ሴት አያት በቃ ሰው ይሞታል፣ ዘመድ ይሞታል ትለዋለች። ስለዚህ ሊገልጽ የሚመጣው ማለት ነው። አዎ እንደዚህ እንደዚህ ይሆናል ስል እናት እንደዚያ እንደዚህ እንደዚህ ከታየ በቃ እንትን ይላል። አሁን ቅርብ ጊዜ ራሱ እዛ ቤት አሁን ትኖረው አንድ ሁለት ልጅ እናት እና አንድ ሴት ይኖራሉ። ከዛ ለቱን ነከሰና ገደላት። ነሳ የገቡ ቤተሰቦች የነገሩ ምን መሰላችሁ? እንደናንተ ልክ ሰው ሊሞት ሲል ብዙ ጊዜ ቤት ውስጥ ምልክት ያሳየን ነበር አሉ። ግን የተለያየ አይነት ምልክት ነው የሚያሳየው። ያን ምልክት ምታውቀው ግን እናታችን ነች አሉ። ከፍርሃቷ የተነሳ ዝም ትላለች። የሆነ ለየት ያለ ድመት መታ ከቤት ውስጥ ካልጋ ስራሉ ጣም ካለች ወይ አይጥ መታ ማይሆን ሂጅ ከዚህ ብሎ ካባረሯት በኋላ ተመልሳ የምትመጣ ወጥመድ እየተጠመደ ወጥመድ ማይዛት ከሆነ ጉንዳንም ይበዛ፣ ይሄ ልፍቅ ያለው ምንድን ነው? ቀንዳውጣ፣ በረሮ፣ ዝማሚት፣ ጉንዳን ምናምን በሚበዛበት ሰዓት ላይ ወይ ድግም ተደግሞብኛል ወይ ደግሞ እዚህ ቤት ውስጥ የሆነ ነገር ሊመጣ ነው ብሎ ያስባሉ ይሆናል። መጨረሻ ላይ ውሻ በር ላይ መጥቶ ውሎ ሲያላዝ፣ እኚህ ሴትዮ የኛን ትምህርት እያዳመጡ ባሉበት በሳለ ነው መጥቶ ያላዘ ነው። እንደ ለመደው መጥቶ ማለት ነው። ለራስ ይሁንብህ ወደ ለራስ ይሁንብህ አሉት። ሴትዮዋ ማለት ለራስ ይሁንብህ መተምታለ ዘንብኝ ደብተራም ድግምትም ኮንክ ለራስ ይሁንብህ ዛሩም ኮንክ ለራስ ይሁንብህ አንተ ላይ አንተ ላይ ይሁን ባሉት፣ ይህንን በተናገሩ በማግስቱ ሴትዮዋ መንፈሳቸው ተያዘ። ጸበል ሲሄዱ ሲጠመቁ መንፈሳቸው ተያዘ። እሳቸው መንፈሳቸው ሲያዝ ጸበል ሲጠመቁ ከጸበል ሲመለሱ ድንኳን ተተክሎ ጠበቃቸው። እዛው ሰፈር አካባቢ ላይ ድግምት ያረግባቸው የነበረው ሰው አርፎ ማለት ነው። አይገርማችሁ ጸበል እሳቸው እየጮህ ሆኖ ጠዋት ነው። ከሌሊቱ አስር ሰዓት ነው፣ አስር ተኩል ነው ምናምን የወጡት ጸበል እንሂድ ብለው ከልጆቻቸው ጋር በመኪና ሲመለሱ ግን አርፎ አልገሌ ተብሎ ጥሩምባ ተነፍቶ ምናምን ምናምን እና በኋላ ሲያስታውሱ ከሰውየው ጋር የነበራቸው ጸብ ምናምን ቲ ለራስ ይሁን ቢያልኩት ሰውዬ ሞተው ነው ማለት ውሻ ሲያላዝን ነው ሰውዬ